ሰላም፣ ጤና ይስጥልኝ። የጃኖ ሚዲያ ቤተሰቦች እንደምናላችሁ። ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የሳቅ ጠቀሜታን ነው የምነግራችሁ። በነገራችን ላይ ደስተኛ መሆን፣ መሳቅ ይሄ ጊዜያዊ ደስታን ከመስጠት ባለፈ በጤናችን ላይ የሚያመጣው በጣም በርካታ ጠቀሜታ አለ። ይሄ ከስነ ልቦናም አንጻር ከአካላዊ የጤና ጠቀሜታም አንጻር በጣም በርካታ ነገሮችን ለሰውነታችን ይሰጣል። ስለዚህ አንድ ሰው በሚስቅበት ጊዜ፣ ደስተኛ በሚሆንበት ጊዜ ምን ጥቅሞችን ያገኛል የሚለውን በዋናነት ከሳቅ ጠቀሜታ ጋር በተያያዘ የምንግራችሁ ይሆናል ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነው። ለቻናል አዲስ ጎናችሁ ሰብስክራይብ በማረግ የደውል ምልክቷን በመጫን ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር እያደረጋችሁ በርካቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ የመሳቅ የመደሰት አንደኛውና ዋነኛው ጠቀሜታ ጭንቀትን ለመቀነስ ነው። እንደሚታወቀው በተለይ በሰውነታችን ላይ በርካታ ጉዳቶች ከሚያመጡ ነገሮች አንዱ ጭንቀት ነው። ሰውነታችሁ ላይ የስትረስ ሆርሞን በሚጨምርበት ጊዜ፣ በምትጨናነቁበት ጊዜ በጣም በርካታ ችግሮች በጤናችሁ ላይ ይሄ ከስነ አእምሮም አንጻር ከአካላዊ ጤናም አንጻር ከልብ ጤና ጋር ከደም ዝውውር ጋር ከደም ግፊት ጋር በተያያዘ ከሆርሞን ለውጦች ጋር በተያያዘ ጭንቀት የራሱ የሆነ የሚያመጣቸው በርካታ ጉዳቶች አሉ። ታዲያ በምትስቁ ሰዓት ላይ ደስተኛ በምትሆኑ ሰዓት ላይ ጭንቀትን በከፍተኛ ሁኔታ ከሰውነታችሁ ላይ ትቀንሳላችሁ። ሰውነታችሁ ላይ የስትረስ ሆርሞን ይሄ ያስጨነቃችሁ ዲፕሬሽን ውስጥ የከተታችሁ ነገር እየቀነሰ የስትረስ ሆርሞን እየቀነሰ፣ በተቃራኒው ደግሞ የደስታ ሆርሞን ሰውነታችሁ ላይ በከፍተኛ ሁኔታ እየጨመረ ይሄዳል። ስለዚህ አንደኛ ጭንቀትን ትቀንሳላችሁ። ጭንቀት በምትቀንሱበት ጊዜ በጭንቀት ምክንያት የሚመጡ የጤና ችግሮችንም አያይዛችሁ ታስወግዳላችሁ ማለት ነው። ይሄ በአንደኛ ደረጃ መታወቅ አለበት። ሌላው ሕመም ለመቀነስ ይረዳል። በነገራችን ላይ አሁን የታመመ ሰው በተለያየ የጤና ችግር የታመመን ሰው ስታስቁት፣ ደስተኛ ስታደርጉት በከፍተኛ ሁኔታ ሕመሙ ይቀንስለታል። ይሄ በተለይ ከስነ አእምሮ ጤና ጋር ተያይዞ ነው። አንድ ሰው ይሄ ታመም ያለው የሚል ስሜት ውስጥ ሲገባ እሱ ራሱን ችሎም ያመጣው ጭንቀት አለ። ለዛ ነው፣ በነገራችን ላይ ከጭንቀቱም ጋር ይያያዛል። አንድ ሰው ሲታመም ቁጭ ብሎ ሕመሙን የሚያብሰለስል ከሆነ ይሄ ከመታመም ጋር የተያያዙ ሀሳቦችን የሚያስብ ከሆነ ሕመሙ የባሰ በአይምሮም በአካልም እየተባባሰ ይሄዳል። ነገር ግን ሲስቅ ሲጫወት ደስተኛ ሲ ሲሆን ህመሙን መርሳት በሚችልበት ጊዜ ሰውነቱ ላይ በጣም ሳቅና የደስታ ሆርሞን በሚመነጭበት ጊዜ ህመም በከፍተኛ ሁኔታ ይቀንሳል። ስለዚህ ይሄ ህመምን ለመቀነስ በራሱ ከፍተኛ ጠቀሜታ እንዳለው ማወቅ አለባቸው። በነገራችን ላይ በሽታ የመከላከል አቅምም እንዲጨምር ያደርጋል። ምክንያቱም ይሄ አሁን የበሽታ መከላከል አቅማችንን የሚያዳክሙ ነገሮችን ስለሚከላከል ነው። እንግዲህ ይሄ ስትረስ ጭንቀት ራሱን ችሎ አንድ ነገር ነው። የተለያዩ የሆርሞን ችግሮች፣ እነዛ ነገሮች ሁሉ በሽታ የመከላከል አቅማችንን እያዳክሙ ይሄዳሉ። ነገር ግን ስትስቁ፣ ስትደሰቱ የደስታ ሆርሞን በከፍተኛ ሁኔታ ሰውነት ላይ ሲመነጭ በሽታ የመከላከል አቅማችሁን በዛው ልክ እየዳበረ ይሄዳል። ይሄን ማወቅ አለባችሁ። ሌላው ለልብ ጤና ይረዳል። በነገራችን ላይ የልብ ህመም የመጋለጥ እድላችሁን በከፍተኛ ሁኔታ ይቀንሳል። አንድ ሰው አሁን ይሄ ከሚጨነቅ ከፍተኛ ዲፕሬሽን ውስጥ ከሚገባ ሰው ይልቅ የሚስቅ የሚደሰት ሰው ይሄ ለልብ ህመም የመጋለጥ እድሉ በጣም በከፍተኛ ሁኔታ የጠበበ ነው። ምክንያቱም ይሄ ከደም ዝውውር ጋር ተያይዞ ከሆርሞን ለውጦች ጋር ተያይዞ በሰውነቱ ላይ ትልቅ እገዛ ስለሚያደርግ ነው። ስትስቁ ስትደሰቱ የደም ዝውውራችሁ የተስተካከለ ይሆናል። ልባችሁ ላይ ከፍተኛ ጫና እንዳያርፍ ያደርጋል። ስለዚህ ይሄ የደም ዝውውር ሲስተካከል ከሆርሞን ጋር የተያያዙ ከስትረስ ጋር የተያያዙ ችግሮች እየቀነሱ ሲሄዱ የልብ ስራና ጫናም እየቀነሰ ይሄዳል። ስለዚህ ይሄ ከልብ ህመም ጋር ተያይዞ ትልቅ ጠቀሜታ እንደሚሰጣችሁ ማወቅ አለባችሁ። ሌላው ደግሞ ተግባቢ ለመሆንም ይረዳችኋል። በነገራችን ላይ አሁን ይሄ የሚጨነቁ የሚያዝኑ፣ የሚተክዙ ሰዎች ብዙም ከሰው ጋር ለመግባባት አሁን ይቸገራሉ። ይሄ ከሰው ጋር ከማህበረሰቡ ጋር ያላቸው ተግባቦት ይቀንሳል። ነገር ግን ሳቂታ የሆኑ ሰዎች በጣም የሚስቁ፣ የሚዝናኑ፣ የሚደሰቱ እንደዚህ አይነት ሰዎች ከሰው ጋር የመግባባት አቅማቸው በጣም በከፍተኛ ሁኔታ ይጨምራል። ሰውን ለመግባባት ብዙም ይሄ የመሸሽ የመፍራት እንደዚህ አይነት ነገሮች አይኖርባቸውም። ምክንያቱም በስነ አእምሮ በጣም ደስተኛ ስለሆኑ ውስጣቸው ነፃ የሆነ ሳቂታ ስለሆኑ ሰውንም ቀለል ብለው ለመቅረብ የሚቀርባቸውም ሰው እነሱን ቶሎ እንዲላመዳቸው ያደርጋል። በአጠቃላይ ይሄ ከማህበረሰቡ ጋር ከጓደኞቻችሁ ጋር ከተለያየ ግንኙነት በምታደርጉበት ጊዜ ቶሎ ከሰው ጋር ለመግባባት የመሳቅ ጠቀሜታ እንደሆነ ማወቅ መቻል አለባችሁ። ይሄ ብዙም አሁን ከሚተክዙ ከሚያኮርፉ ሰዎች ይልቅ የሚስቁ የሚዝናኑ ሰዎች ይሄ ከሰው ጋር ያላቸው ተግባቦት በከፍተኛ ሁኔታ ይጨምራል። በነገራችን ላይ ሌላ መናገር የምፈልገው ይሄ ከስነ አእምሮ ጋር በተያያዘ በተለይ ሳቂታ መሆን በጣም መሳቅ፣ መዝናናት፣ መደሰት ይሄ የማገናዘብ የማሰብ አዳዲስ ነገሮችን የመፍጠር ብቃታችሁም እንደዚሁ በከፍተኛ ሁኔታ እንዲሻሻል ያደርጋል። አሁን ስራችሁ ላይ በጣም ከይሄ ጭንቀት ካለበት ሰው ይልቅ ደስተኛ የሆነ የሚስቅ የሚዝናና አይምሮውን ነጻ የሚያደርግ ሰው ነገሮች ላይ ትኩረት ሰጥቶ ስራውን የመስራት ጉዳይ ላይ አዳዲስ ሀሳቦችን የመፍጠር ጉዳይ ላይ የማገናዘብ የማሰብ አቅሙ ላይ በጣም በከፍተኛ ሁኔታ ይጨምራል። ይሄ ስትረስ ሆርሞን ሰውነታችሁ ላይ ከፍ እያለ ሲሄድ እንግዲህ በአይምሯችሁን እያዳከመ ይሄዳል። መስሎቻችሁን እያዳከመ ይሄዳል። በኋላ ስራችሁም ላይ በኋላ ላይ በጣም ይሄ ፈዛዛ ነገሮችን ብዙ ማታገናዝቡ የመርሳት ችግርም አርዛይመርም ሊመጣባችሁ ይችላል። ይሄ አይምሮችሁን ስለሚያዳክም ነው። በተቃራኒው ሳቂታ ስትሆኑ፣ ስትዝናኑ ይሄ ውስጣችሁ ደስተኛ ሲሆን የአይምሮ መስሎቻ ልጆቻችሁን በዛው ልክ አክቲቭ ስለሚሆኑ ጤናማ ስለሚሆኑ ማሰብ ማገናዘብ አቅማችሁ በከፍተኛ ሁኔታ ይጨምራል ። ታዲያ እንደዚህ ሲባል አሁን ቢያንስ አሁን አንድ ሰው በቀን ውስጥ ከአስር እስከ ሰላሳ ደቂቃ መሳቅ ተገቢ ነው ይባላል። ይሄ አሁን ሙሉ ቀን ስትስቁ ስትደሰቱ ትውላላችሁ ማለት አይደለም። አሁን ሙሉ ቀን ከውሎዋችሁ ስድ ሲሰላ ቢያንስ ከአስር ደቂቃ እስከ ሰላሳ ደቂቃ በሀያ አራት ሰዓት ውስጥ የተወሰነ የተወሰነ ሰዓት የሳቃችሁበት አይምሯችሁን ነጻ ያረጋችሁበት ደስተኛ የሆናችሁበት ጊዜ ካለ ማለት ነው። ይህንን ጠቀሜታ የሚሰጣችሁ ስለዚህ ቢያንስ በቀኑ እስከ አስር እስከ ሰላሳ ደቂቃ አእምሮን ነጻ ማድረግና ደስተኛ ለመሆን ለመሳቅ መሞከር እነዚህን ሁሉ ጤናማ የሆኑ ለሰውነት ትልቅ አስፈላጊ የሆኑ ጠቀሜታዎችን ይሰጣችኋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማችኋል፣ ያስተምራችኋል ምለውን ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ